ይፈወሳል አለ። ያ መቶ አለቃ ጌታችን ኢየሱስ ክርስቶስን ባገኘው ጊዜ ያቀረበው ልመናው እምነቱን፣ የመጨረሻ ተስፋው ነው። ቃል ብቻ ተናገር። እኔን በመቶ አለቃነቴ ያንገዳገደኝ ጉዳይ፣ እኔን በስልጣኔ የፈተነኝ ጉዳይ ለአንተ ግን ከቃልህ እበታች ነው። ቃል ብቻ ተናገር፣ ብላቴናዬ ይፈወሳል። እኔ በፊትህ ብቆምም የወደቀ ብላቴና አለኝ። እኔ አንተን ብማልድህም መለመን ማይችል ሕፃን ትቼ መጥቻለሁ። እኔ በፊትህ በአደባባይ ከነማይረጌ ብገኝም። እቤት ክብሩ ነው የጣለ ልጅ አለኝ። እባክህን ቃል ተናገር ብላቴናዬ ይፈወሳል። በአዲስ ኪዳን ላይ መቶ አለቃዎች አስደናቂ እምነት ታይቶባቸዋል። በማቴዎስ ወንጌል በምዕራፍ 8 ቁጥር ስምንት ላይ ቃል ብቻ ተናገር ብላቴናዬ ይፈወሳል። ያለው ይሄ መቶ አለቃ ጌታ በመስቀል ላይ በዋለ ጊዜ እያጣጣረ እየሞተ ይህስ የእግዚአብሔር ልጅ ነው ብሎ ያመነ መቶ አለቃ። ማንም ሰው የሚያምነው የሚገድል አምላክ ነው። የሚሞትን አምላክ የሚል ማነው? ይሄ በመስቀሉ ስር የተገኘ መቶ አለቃ ግን ይሄ እግዚአብሔር ልጅ ነው አለ። ሌላው መቶ አለቃ ቆርኔሊዮስ ካህዛብ ወገን ለብዙዎች መዳን ምክንያት የሆነ ወደ አህዛብ ወንጌል እንዲገባ መንገድ የሆነው ጸሎት፣ ምጽዋት በእግዚአብሔር ፊት ለመታሰቢያ እንዲሆን አረገ። ወደማይረሳው እግዚአብሔር ጸሎት አረገ የተባለለት ቆርኔሊዮስ መቶ አለቃ ነበረ። ስለዚህ በመጽሐፍ ቅዱስ ላይ መቶ አለቃዎች አስደናቂ እምነት ታይቶባቸዋል። ይሄ በማቴዎስ ወንጌል በምዕራፍ ስምንት ላይ የምናገኘው መቶ አለቃ ብላቴናዬ ታሟል፣ ግን ቃል ብቻ ተናገር ይፈወሳል። ወገኖቼ ቃል ፈቃድን ይገልጣል። ቃል መልእክትን ያስተላልፋል። ከዛ ባሻገር ቃል ስልጣን ነው። አንዳንድ ቃሎች ስልጣን ስላላቸው ሰራዊት ድንበር ጥሶ እንዲዋጋ ያደርጋሉ። አንዳንድ ቃሎች ስልጣን ስላላቸው የተፋፋመ ጦርነትን ያስቆማሉ። ንጉሱ ቃል ሲናገር ጦርነት ይጀመራል። ለምን ሳይፈር ቃል ሲናገር ጦርነት ይቆማል። አንዳንድ ቃሎች ደግሞ የኛና የመንደሩ ቃሎች ደግሞ አሉ። ሀይል አላቸው ወይ ያጽናናሉ፣ ወይ ያቆስላሉ፣ ወይ ይጠግናሉ፣ ወይ ይሰብራሉ። በዓለም ላይ ትልልቅ ኃይሎች አሉ። ከነዚህ ኃይላት አንዱ ምንድን ነው? ቃል ነው። ቃል ተናገር። ጌታ የሰጠው መልስ ግን ምንድነው? እኔ መጥቼ እፈውሰዋለሁ። በዚህ ጊዜ መቶ አለቃው ሌላኛው እምነቱ ተገለጠ። የመጀመሪያው እምነቱ ምን ነበር ስንል ለታመመ መራራት፣ እሱም እምነት ነው። ሁለተኛው እምነቱ መጸለይ ነው። መጸለይ መቻልም አምላክ አለ ብሎ ማመን እኮ ነው፣ የሚሰጥ አምላክ አለ ብሎ መተማመን ነው። ሶስተኛው እምነቱ ተገለጠ። ከቤቴ ጣራ በታች ልትገባ አይገባኝም፣ ኃጢአተኛ ነኝ አለ። ኃጢአትን ማመንም እሱ ምንድን ነው? እምነት ነው። ወገኖቼ፣ ለእግዚአብሔር ከምናደርግለት ያደረግንበትን ብናምንለት ይበልጣል። በእግዚአብሔር ፊት ንስሐ፣ በእግዚአብሔር ፊት ንስሐ እምነትም ነው ምግባርም ነው። የእምነት መጀመሪያ የምግባር መጀመሪያ ምንድነው? ንስሐ ነው። አቤቱ ይቅር በለኝ። ከቤቴ ጣራ በታች ልትገባ አይገባኝም። እቤት ውስጥ አንድ ብላቴና ታሟል። እኔ ደግሞ የታመምኩበት ሌላ ነገር አለ። የሱ ተአምር ነው የሚፈልገው፣ የኔን ነው የሚያስፈልገው። እንደውም ከሥጋ ደዌ የነፍስ ደዌ ይበረታል። ስለዚህ ከቤቴ ጣራ በታች ልትገባ አይገባኝም በሚናገረው ቤት ነው በልፍኝ ነው በአደባባይ ትልቅ ንስሐ ነው። ስለዚህ ምን አለ ይህ ሰው? እኔ መቶ አለቃ ነኝ። ቢያንስ የኔ ቃል ስንት ሰው ያዛል? መቶ ሰው ያዛል። እዚህ ስናገር መቶ ሰዎች ይራወጣሉ፣ መቶ ሰዎች ጉዳይ ለማስፈጸም ይላወሳሉ። አንተማ ሰማይን ያለ ካስማ ያቆመ ቃል አንተማ ምድርን ያለ መሰረት ያጸና ቃል፣ ቃል ብቻ ተናገር ብላቴናዬ ፈውሳል። ስለዚህ የሰው ጌታ በሁሉ ቦታ እንደሚሰራ አመነ። ያቺን ያላዛርነት አስቧት ምናለች? አንተ በዚህ ሆነ ቢሆን ኖሮ ወንድሜ ባልሞተ ነበረ። ይሄ ሰው ግን ምን አለ ጌታ የቦታ ርቀት ሳይገድበው ይፈውሳል። እዚህ ተናገር እዛ ይፈውሳል ልጅ። ስለዚህ ጌታ በእስራኤልስ እንደዚህ ያለ እምነት አላገኘሁም ማለቱ እምነት ነው። ከእና ለአዛር ቤትም ያለ እምነት ነው ያገኘው። ምስጋና ለእግዚአብሔር ይሆን። ዛሬም ጌታ ምን ብቻ ይናገር? ቃል ብቻ ይናገር። ምናልባት ቤታችሁ የታመመ ጉዳይ የሞተ ነገር አስቀምጣችሁ መጣችሁ ሊሆን ይችላል። እግዚአብሔርን ለማሳዘን ለማራራት አትሞክሩ። እሱ በባህር ሆኖ ነው ግን የሥልጣን ቃሉን እንዲያወጣ ለሞተው ነገራችን ሕይወት እንዲሰጥ በሩን ክፈቱለት፣ ጋብዙት። ቃል ብቻ ተናገሩ። ለእናንተ ጉዳይ ዛሬ ላንገዳገዳችሁ ለከበዳችሁ ነገር እግዚአብሔር ክንዱን አይደለም መዘረጋት ያለበት፣ እግዚአብሔር እጁን አይደለም መዘረጋት ያለበት። ጣቱን ቢዘረጋ ይበቃ። እግዚአብሔር ይመስገን የኤርትራን ባህር በአፍንጫው እስትንፋስ ያቆመን የሚለው የኤርትራን ባህር በአፍንጫችሁ እስትንፋስ። ወገኖቼን መቶ ጊዜ ተንፍሳችሁ ሻማ አታጠፉ። ሞክሩት። ካማነች ትንፋሽዋ በአፍንጫ ውስጥ ንፋስ ግን የኤርትራን ባህር ያቆመ ነው። ሶስት አመት ከመንፈቅ የጠፋውን የሰማርያን ውሃ ንጉሡ አክአብ ሳይቀር ውሃ ፍለጋ ከቤተ መንግስት የተሰደደበትን ችግር እግዚአብሔር ያረሰረሰው የሰው እጅ የምታክል ደመና ነው። እግዚአብሔር ይመስገን የኤርትራን ባህርም የከፈለው በሙሴ በትር ነው። የሚያስፈልገው ብርታታችሁ ሳይሆን እምነታችሁ ነው የሚያስፈልገው ጌታ ቃል ብቻ መናገሩ ነው። ስለዚህ ዛሬም በቤተ ክርስቲያን በሀገር በትውልድ መካከል የሞተ ነገር አስቀምጠን በቤታችን የሞተ ነገር አስቀምጠን በልባችን ከሆነ ጌታ ቃል ብቻ ሲናገር ይፈውሳል። እግዚአብሔር ይመስገን። የእግዚአብሔር ፈውስ ደግሞ ማገገም የለበትም ሰላሳ ስምንት ዓመት በደዌ ዳኛ ባልጋ ቁራኛ የተያዘው ሰው አልጋን ተሸክመ ሂድ ነው የተባለው። ይህን ያህል ዘመን የተኛ በሽተኛ ወገኖች፣ ማገገሚያ ብዙ ጠቦት ይታረድለታል፣ አጥንቱ እንዲቃና መራመድ እንዲጀምር ብዙ ብዙ ነገሮች ይከናወኑለታል። ጌታ ግን ሲፈውስ የተሸከመን እንሸከመዋል። ጌታ ሲፈውሰን የረገጠህን ረግጠዋለን። የእግዚአብሔር ፈውስ ማገገም የለበትም። ክብርና ምስጋና ለእግዚአብሔር ይሁን። ዛሬም ለሀገራችን ጉዳይ፣ ለቤተ ክርስቲያን ጉዳይ፣ ለመንደሩ፣ ለሀገሩ፣ ለቤተሰቡ፣ ለስራችን፣ ለራያችን ነገር ሁሉ እግዚአብሔር ምን ብቻ ይናገር፣ ቃል ብቻ ይናገር። ሁሉንም የምትይዝ ሁሉንም የምትገዛው የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ፣ እናመሰግናለን። ጌታ ሆይ፣ ዛሬም በፊትህ ስንቆም በልባችን የታመመ በቤታችን የሞተ ነገር ይዘን ነው። በሀገራችን በምድራችን ብዙ የሚያጣጥሩ ነገሮች አሉ። የሞቱ ጉዳዮች፣ ጣር የያዛቸው ጉዳዮች አሉ። ቃል ብቻ ተናገር ሀገራችን ትፈወሳለች ቃል ብቻ ተናገር መሪዎቻችን ይፈወሳሉ ቃል ብቻ ተናገር ህይወታችን ይፈወሳል ቃል ያው ነው ይሰራል እግዚአብሔር ሆይ ስለ ቃል ተመስገን ስለ ስልጣን ድምፅ ተመስገን ስላሰማህንም የምህረትና የብርታት ቃል ሁሉ እናመሰግንሃለን ስላገለገሉ ወንዶች ሴቶች ባሪያዎችን ሁሉ ምስጋና በአርያም ላንተ ይሆን። እኔን በአርያም በዚህ ያሉትን ሁሉ በአይነ ምህረት ተመልከተን። በአንዱ ልጅ በኢየሱስ ክርስቶስ በእርሱ ያለ ክብር ጽ ላንተው ይገባል፣ ከመንፈስ ቅዱስም ጋር ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን።